መሬት ውስጥ ገብታ ስለተሰወረችው ገዳም ምን ያህል ታውቃላችሁ? ይቺ ድንቅ ገዳም ብዙ ሰው ሄዶ ለጥያቄው መልስ የማያጣበት መናገሻ ማርያም ገዳም ትባላለች። በምዕራብ ሸዋ ሀገረ ስብከት በወልመራ ወረዳ ከመናገሻ ተራራ ስር ከአዲስ አበባ በስተ ምዕራብ 35 ኪሎ ሜትር ርቃ የምትገኝ ገዳም ናት። የተተከለችው ከ13ኛው መቶ ክፍለ ዘመን በፊት በአፄ ዘረ ያዕቆብ ነው። የጥንት ስሟ አምባ ማርያም መሆኑን በገዳሙ የሚገኙ መጽሐፍት ይገልጻሉ። አንዳንድ የታሪክ ምንጮች ተሰርታ ያለቀችው በአፄ ይስሐቅ ዘመን መሆኑንና አባ ጊዮርጊስ ዘጋሳጫ ገዳሟን ይባርክ ዘንድ ተጠርቶ በዚያ እንዳለ ማረፉ ጨምሮ ይገልጻሉ። የመጀመሪያው ታቦትም ታቦተ ልደት አለ ማርያም ነበረች። በግራኝ ጊዜ ይቺ ቤተክርስቲያን መሬት ውስጥ ገብታ ተሰውራለች። ይህንንም በ1994 ዓ ም ወደ ጋራ መዳን የዓለም መንገድ ለመስራት በግሬደር በሚታረስበት ጊዜ ብዙ ንዋያተ ቅድሳት ከመሬት መገኘቱ ይህንን ታሪክ ያጠናክረዋል። በጥንት ጊዜ ደብረ ነገሥት ተብላም ትጠራ ነበር። ይህ ገዳም ከግራኝ ወረራ ዘመን ጀምሮ ጠፍቶ ሲኖር በ1910 ዓ.ም ም መቃኞ ተሰርቶ በእመቤታችን ስም ሐምሌ 21 ቀን ታቦት ገባ። ገዳሙ እንዲቀና የደከሙት አባ ወልደ ጊዮርጊስ የሚባሉ መነኩሴ ናቸው። በ1911 ዓመተ ምሕረት የተጀመረው የቅዳሴ ቤት ሥራው በ1915 ዓመተ ምሕረት አልቆ መስከረም 21 ቀን ተከበረ። በ1914 ዓመተ ምሕረት የነበሩት የመጀመሪያው የገዳሙ አስተዳዳሪ አባ ጊዮርጊስ በኋላ የመጀመሪያው ኢትዮጵያዊ ፓትርያርክ አቡነ ባስሊዮስ ነበሩ። ገዳሙ የተገደመው አቡነ ማቴዎስ ጳጳስ ዘኢትዮጵያ ዳር ድንበሩን ረግጠው በነበረ ጊዜ በ1916 ዓ ም ነው። መናገሻ ማርያም ገዳምን አብራችሁ ትሄዳችሁ። መጎብኘት ለምትፈልጉት ወዳጃችሁ ሜንሽን አድርጉለት። ላይክ፣ ሼር፣ ፎሎ እንዳይረሳ።